መእተናል ፋሚሊ ዛሬ ለኢሳም ትንሽ ምክር ቢጤ መለገስ አለብኝ ብዬ ወስኛለው ማለት ነው። መጣላት እንዳለ መታረቅም አለና ክፉ ነገር አትነጋገሩ ይባላል ማለት ነው። የሆነ ነገር እንደበላ ነገር ሰው ያስለፈልፈው ያዘ ኢሳም ማለት ነው በየሚዲያው እየቀረበ። ሚዲያዎች ደግሞ ለራሳቸው ቢዝነስ ሲሉ አንድ አዲስ አጀንዳ ሲያገኙ ያን ሰውዬ ወደ ሚዲያቸው ማቅረብ ይፈልጋሉ ምክንያቱም ቻናላቸው ከፍ እንዲል ስለሚፈልጉ ማለት ነው። ነገር ግን እኛ ባላጆንዶቹ በቀረብንበት ቦታ ሁላ ያለን ሚስጥራችንን መዘርገፍ አለብን ማለት አይደለም። እንዲ በዚህን ያክል አራት አመት ሙሉ ወደ አምስት ዓመት ሙሉ አብራ የነበረችን ሴት በዚህን ያክል ደረጃ በዚህን ያክል ደረጃ አውርዶ መናገር ማለት አሳልፎ መስጠት ማለት ከወንድ ልጅ የማይጠበቅ ነገር ነው፣ በተለይ ከኤሳም ማለት ነው። ኢክራም እኮ ናት የወሎዋ ሸበላ ንግስቷ ማለት ነው። በዚህ ያክል ደረጃ አሳልፈህ መስጠት ማለት እሷ አመቃ የያዘችውን ይለህ ብላ የያዘችውን ነገር አንተ ኦተህ ማውጣት መናገር ማለት ለሚዲያ መስጠት ማለት በጣም ከባድ ነው፣ ከወንድ ልጅ አይጠበቅም። ይህ ወንድ ልጅ ሲሰራ እንጂ ሲያወራ አያምርበትም። ኢሳም እኔ እንደ እህትነት ልምከርህ ማለት ነው፣ ከአንተ አይጠበቅም እና ምን አይነት ሴት ናት ከአንተ ጋር ለትዳርስ ሆነ ለ ስራ ቢሆንስ፣ ምን አይነት ሴት ናት እንግዲህ? ወዲያ ካንተ ጋር የምትመጣው ከኋላችን ያለውን ነገር እኮ ማየት አለብን። ከኤክራም ጋር በዚህን ያክል አመት አሳልፈህ በዚህን ያክል ሁኔታ ኦተህ ከተናገርካት አዲስ የሚመጡት ለትንሽ ጊዜ ከዚህ የበለጠ ኦተህ እንደማታሰጣቸው ምንም እርግጠኝነት አይኖራቸውም ማለት ነው። አታላ ህይወት አጋርህ ራሱ እሱ ማን ነው ብላ ልገመግምህ ትችላለች ማለት ነው። በነገራችን ላይ የአሁኑ ሴቶች ይህን አያጠኑም ብለህ ልትል ይሆናል። ነገር ግን ብዙ የሚያጠኑ ሴቶች አሉ። በዚህን ያክል ደረጃ ራስህን እሷን ያዋርኩ መስሎህ እሷን ዝቅ ያረክ መስሎ ከሆነ በጣም ተሳስተሃል። ኢክራም የሴት ጀግና ናት፣ የቆንጆች በላይ ምክንያቱም የወሎዬ ናት። ወሎ በቁንጅና አይታማም። በያሌ ደግሞ ዛሬ ጸጥ ብላለች። እሷ ምንም በቃ ተለያየ ተለያየን አለቀ። ተከደሁ ብላ እሷ የነበረች እኮ በዚህ ሰዓት አንተ ከርተሃር ስለህክ ብዙ ነገር ማውራት የነበረባት ብዙ ነገር በየሚዲያው እየቀረበች ማለት የነበረባት አንተው ሄደህ አንተው በዚህኛ ያክል ደረጃ ማውራት ማለት ከወንድ ልጅ የማይጠበቅ ነው፣ ስብእና የጎደለው አመለካከት ነው። እና ኢኩርዬ አብሽሩ እያላችሁ እንግድህ ላይ ካድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከንጋለሁ፣ አልሐምዱሊላ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም እያላችሁበት የአላህ ዝናትና ረህመቱ አይለያችሁ። ለቻናል አዲስ የሆናችሁ ሁል ጊዜም እንደምላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮቹ ኮሜንቱ ሸብረቅ እያደረጋችሁ፣ ላይክ እያደረጋችሁ፣ በተለይ የዛሬውን ቪዲዮን ላይክ፣ ብዙ ላይክ እፈልጋለሁ። ምክንያቱም ኢክራም እንድታየው ስለምፈልግ ማለት ነው። ኢሳምም ኢክራምም በተለይ ኢክራም እንድታየው ስለምፈልግ ማለት ነው። የሴቷ ጠንካራ እና አንዳንድ ወንዶች አሁን ላይ በተለይ ሁለት ሺህ አስራ ስምንት የወንዶች ማለቃቀሻ ሆኗል ማለት ነው። ያ ወሽመጥ የጀመረው በቃ ወንዶች እየወጡ በየሚዲያው ላይ ሚስጥራቸውን መዘርገፍ ማለቃቀስ፣ ሴቶች ደግሞ የራሳቸውን ችግራቸውን በችግራቸው አድርገው የሚያፍኑበት አመት ሆኗል ማለት ነው። በዚሁ ይቀጥልልን ማለት እፈልጋለሁኝ። ወንድ ልጅ ግን በዚህን ያክል ሲወርድ በጣም ያናድዳል። እንዴ ሚዲያዎቹ ምንም ጥፋት የለባቸውም። የሚያቀርቡህ አንተን የሚያቀርቡህ ምንም ያህል ጥፋት የለባቸውም። አንተ ነህ አውርተህ መናገር ያለብህን ነገር ቆጥበህ መናገር ያለብህ አንተና አንተ ብቻ ነህ። በሚዲያው በቃ የቀረብኩት ስለ እሷ ብቻ እንዳወራ ነው ብለህ ስለ እሷ ብቻ ይሆን እንዴ? ኢክራም ናት እንዴ? ለአንተ ኩንትራት፣ ለአንተ ኢክራም ኩንትራት ነች ወይ? እንዴት ኩንትራት ይባላል? በዚህ ያክል ደረጃ አውርደህ ኩንትራት ባልኩት ነገር ብዙ ነገር አደረሱባት። ይቅርታ አለ ደግሞ ሁለተኛው። ሚዲያ ላይ አንዴ ካወጣኸው በኋላ በትልቅ ሚዲያ ኮ ነው ኩንትራት ያልካት፣ በትልቅ ሚዲያ ኩንትራት ነበር ይጨርሰናል ብልሃት። እንደገና በትናንሽ ሚዲያዎች ይቅርታ ብትላት ምንም እንትን አይላትም፣ ትታረቃላችሁ። የሰው ልጅ ተጣላ ማለት ተለያይቶ ይቀራል ማለት አይደለም። ስትታረቁ ግን ነገር ግን ይሄ ነገር ከሆድ አይወጣም። ወዲያው እሷን በክፉ የሚያይብኝ አልፈልግም፣ እሷን በክፉ እንዲናገሯት አልፈልግም ትላለህ። ነገር ግን አንተ ሰዎቹ ከሚናገሩት በላይ ነው አብርሃት የነበርከው። አብርሃት ብዙ ነገር ስታሳልፉ የከረማችሁት አንተ ነህ። በዚያን ያክል አሳልፈ የሰጣት ሌላውማ ቢናገሯት ምን ይደንቃል? ምንም አይደንቅም። ኢክራምንም ያውቃት የለም በሚዲያ ነው የሚያውቋት። ምን ይደንቃል? አንተ አብርሃት ይህን ያክል ሙሉ አመት አብራችሁ ገፍታችሁ ጥንቅቅ አድርገህ ጥንቅቅ አድርገህ አንተም ታውቃታለህ ማለት ነው። በዚህን ያክል ደረጃ አሳልፈህ መስጠት የለብህም ማለት ነው። እኔ እሷን ካላደንቅ አላልፍም። በጣም ትግስተኛ ናት። በጣም ሁሉ ነገር አሟልቶ የሰጣት እንደ ወንድ ልጅ በይህን ያክል ደረጃ ኦቶ ሲያወራ እሷ ኮ መልስ የሚባል ነገር አልሰጠችም። ከዳኝ የሚለውን ቃል ብቻ ነው ባለፈው የተናገረችው። ከዳኝ መኪናው በራሴ ብር የገዘሁት ስለምን መኪና ነው የምታወሩት ያለችው ማለት ነው። እያም ስለተናደደች ነው። ነገር ግን መኪናውንም አሁን እሱ እንደገዛላት በትልቅ ሚዲያም ደግሞታል። እኔን የገዛሁላት ብሏል። ቢሊኔር ነው ኋላ ሚሊኔር ሲለው አይ ለዛ አልደረስኩም፣ ነገር ግን ለራሴም ለሰው ምተርፋለሁኝ ያለ መባል እበቃለሁ ብዬ አላስብም፣ ግን ለራሴ እችላለሁ ብሏል አለ ሰርተሃል። የሰራኸውም ከእሷ ጋር ነው። ይሄ የደረስከውም ከእሷ ጋር ነው። እሷም እዚህ የደረሰችው ከአንተ ጋር ነው። በዚህን ያክል ደረጃ ይህን ያክል ላይፍ ያሳለፋችሁ በይህን ያክል ደረጃ እዚህ ሀብት ላይ የደረሳችሁ ሰዎች በዚህ ያክል ደረጃ ሚዲያ ላይ እየወጣ ስለ እሷ መጥፎነት በነገራችን ላይ ማለት ነው አንተ ላይቭ ላይ ገብተህ ቆንጆ ሴቶች ውስጣቸው ጥሩ አይደለም፣ አስቀያሚ ሴቶች ናቸው ውስጣቸው ጥሩ ስትል ማለት ነው። ኢክራምን መንካተህን እንዳትዘነጋው። ምክንያቱም ኢክራም ቆንጆ ናት። ቀጥታ ለኢክራም አይደለም እንጂ ይህ መልስ እየተናገርክ ያለኸው ነገር ግን ኢክራምን ይነካል። አሁን ኢክራም ተለይ ቆንጆ ናት፣ ውስጧ ጥቁር ነው እያልክ ነው የኮሜንታተሮችን መልስ የምንመልሰው ማለት ነው። እሱ የተፈጥሮ ጉዳይና ጉዳይ ብቻ ነው። ቆንጆ ሆኖ ሁላቸውም ውስጣቸውም ከላይ ነገራቸውም የተሟላ ሴቶች አሉ። ፊታቸው አስቀያሚም ሆኖ ውስጣቸውም ውጫቸውም አንድ አይነት የሆነ ሴት አለ። በነገራችን ላይ አላህ ስብሃነሁ ተዓላ ሁላችንንም አንድ አይነት አድርጎ ነው የፈጠረን። ቆንጆ ሴት አስቀያሚ ሴት የሚባል ነገር የለም እና አሁን ላይ እኔ ቆንጆ ሴት አልመርጥም። ቆንጆ ሴቶች ውስጣቸው ሌላ ነገር ነው አንተው ነው ተታሃት ይሄድከው እኮ ኢሳም እንደሚባለው እኮ አንተው ነው ተታሃት ይሄድከው አንተ ተታሃከደ እሷን በዚህ ደረጃ ውስጧ መጥፎ ነው። ውስጧ ያላት አስተሳሰብ ሌላ ነው። እንደ መልኩ አይደለም። ኮንፊደንስ የላቸውም ቆንጆ ሴቶች ምክንያቱም ፊታቸው ላይ የሆነ ነገር ቢደርስባቸው በራሳቸው አይተማመኑም በዛ በመልካቸው ብቻ ስለሚተማመኑ ወንድ ልጅ ደግሞ አይለማመጡም። መልክ የሌላቸው ሴቶች ራሱ ቆራጥ ሴት የሚለማመጥ ወንድ የለም። ወንድ የሚለማመጡ ሴቶች የሉም። ቆንጆም ሆኑ መጥፎም ሆኑ ልፍስፍስ ሴቶች ብቻ ናቸው ወንድ ልጅ የሚለማመጡ። ሴት ልጅ በአቋሟዊ ከጠናች፣ ምንም መልክ ይኑራት፣ ቆንጆም ስሆን አስጠያፊ መልክም ይኑራት፣ ኮንፊደንስ ካላት ከበደ ቢሄድ አበበ ይመጣል ነው አሁን አንተ ኢሳም እኔ ኢክራም ለኔ ቦታ ያልሰጠችኝ ቆንጆ ስለሆነች እኔ ሲሄድ ሌላ ይመጣ ብላ ስታስብ ነው። ኖ አይደለም። የመለማመጥ ባህሪ ወንድ ልጅ የመለማመጥ ባህሪ ከሌለባት የለባትም ነው። በቃ ሴት ልጅ ማለት ነው እንደ ኢክራም ቆንጆ ያልሆነችውን ሴት ማለት ነው። ኮንፊደንስ ካላት ችግር የለባትም። አራግፋህ ነው የምትሄደው ማለት ነው እና ይከኔ መጣል ይመጣል የምትለው ይላሉ ቆንጆ ሴቶች ያልከው ይሄ የኮንፊደንስ ጉዳይ ብቻ ነው ማለት ነው። በተፈጥሮ የሚሰጥ ባህሪ ያለ የሆነ ልፍስፍስና ጠንካራ ሴት ማለት ነው። ወንድ ልጅ ማለት ነው። ለወንድ ልጅ ትቶን ከሄደ ብለው የሚያለሱ ሴቶች ውስን ናቸው። አብዛኛው ሴት ጠንካራ ነው። በተለይ በአሁኑ ዘመን ማለት ነው። እናንተ ናችሁ ልፍስፍሶቹ፣ ወንዶቹ ማለት ነው በየሚዲያው እየወጣችሁ የሴቶች ይህ፣ በአሁኑ ዘመን ላይ የሴቶች ባህሪ ሊሆን አይችልም ማለት ነው። እከሌ ብሄድ እከሌ ይመጣል፣ ይህ የጀግና ሴት ጸባይ ነው ማለት ነው። በመልክ ተማምነው አይደለም እና ወንድም ኢሳም በዚህን ያክል ደረጃ አሳልፈ አትስጣት። ነገር ግን እሷ በጣም ጠንካራ ናት። አሳልፈ ብሰጣት ነገሩ ያክል እሷ ምንም የሚጎልባት ነገር የለም። ምንም የሚቀንስባት ነገር የለም። ጠንካራ ሴት ናት። ታስታወቃለች ማለት ነው። ነገር ግን ወደ አንተ ህይወት የሚመጡ ሴቶች ምን አይነት ናቸው? አታ እንኳን ለትዳር አጋርህ ማለት ነው ለስራ ባልደረባ ራሱ አታገኝም። በዚህ አይነት ወሬ ተቀጠልክ ማለት ነው ታላቆምክ እንደ ሴት አሽሙር ቴክታክሌ ወጣህ በየሚዲያው እንዴ! በዚህ ያክል ደረጃ አልነበረም። አንተና ኤክራ መለያየት ያለባችሁ ማለት ነው። በቃ ተለያይታችኋል። አብን አድርጓል፣ አብን አድርጓል። እውነታችሁ ከሆነ ማለት ነው። አብሮ የቆየ ሰው፣ አብሮ የከረመ ሰው በዚህን ያክል ደረጃ ወርዶ መነጋገር የለበትም። አሁንም ገና ያቀርቡሃል አንተ የፈመስኩ እየመሰለህ እያፈመሱኝ ነው ብለህ ከሆነ እያወጣህ የምትናገረው፣ እነሱ ናቸው በአንተ እየፈመሱብህ ያሉት ማለት ነው። ፌመስ ነህ አንተ። ለምንድን ነው የሷን ገበና አወጣህ? አንተና እሷ የተለያችሁበትን ገበናችሁን አወጣህ? ዳግመኛ ለመፈመስ የፈለከው እሷ? እኮ ሁለታችሁም እኮ ፌመስ ናችሁ። ታዋቂ ቴክታከሮች ናችሁ። እንደዛ እንዳልተላላጣችሁ ያቀ እንደዛ እንዳ እንዳ አልተጨማለቃችሁ ያክል ዛሬ የሶስት አመት ኮንትራት የነበረ ይጨርሰናል ይባላል። በትልቅ ሚዲያ አሁን አይባልም። ይሄ ካንተ የማይጠበቅ ነው፣ የማይጠበቅ ቃላት በፍጹም እንደ አይቻልም እንደዚህ እንደው ወይንም እንደው ድንገት አምልጦ እንኳን ቢወጣ ኢዲት አድርጉልኝ ማለት ትችል ነበረ። ካንተ ቢወጣ ራሱ ለሚዲያ መስማት የለበትም ነበር ማለት ነው። እንዴት እንደዛ ስትሆኑ የከረማችሁት እኮ ያኔ ትክክለኛ ፍቅረኛ ፍቅር ውስጥ ባትገቡም ዞሮ እንደ ፍቅረኛሞች ነው አክት ስታደርጉ የነበራችሁ እንግዲህ ትፋቀሩ አትፋቀሩ አለሁ አለ ያንን አለህ ነው የሚያውቀው በዚያን ያክል ደረጃ እስከ መሰደብ ድረስ ደርሳችሁ ኩንትራት ኩንትራት እንደዚህ ነው እንዴ ኩንትራት እኮ እናውቃለን በእንደዚህን ያክል ደረጃ አይደለም የሰው ልጅ ኩንትራት አይባልም እና ራስህን ነው ዝቅ ያረከው እሷን ዝቅ ያረክ መስሎ ተሆነ በጣም በጣም በጣም ከሳስተሃል በጣም ኢክራም ጠንካራ ናት ጀግና ሴት ናት እንዴ እኔ መቸለት ነው ሲናገር ማለት ነው እንዴ አዎ የሰው ልጅ ከተለያየ ቀር እንደዚህ ነው በቃ የእሷንም ክፉ አለመፈለግ የእሱንም ክፉ አለመፈለግ ብዬ ነበር እንደገና አውጥታ በቃ የሆነ በየሚዲዮ እየወጣ የማይባል ነገር መናገር ሰላማት ቲክታክ በገባ ቁጥር ደግሞ ማለት ነው፣ ሰዎች ብዙ ነገር ይጽፉልሃል። ያንን ብዙ ነገር ግን አንተ ካልተቆጠብክ እነሱ ሊያስለፈልፍህ ነው። ኮመንታተሮች ብዙ ያስወራሉ፣ ብዙ ያስወራሉ። ምን አየህና ብዙ ነው የሚያስቦኩህ ማለት ነው። አሽሙራት አትናገር ለማለት ያክል ነው። ወንድም ኢሳም በዚህን ያክል ደረጃ ባትለያዩ፣ ብትለያዩ ራሱ ባትወጣጡ አሪፍ ነው እላለሁኝ። እህታችሁ እንግዲህ በዚህም ያክል ደረጃ ለሁለታችሁ ምክር እሰጣለሁኝ። በነገራችን ላይ ወሎዮች ሴቱ ወንዱ ሆኖ አይታማም። ጠንካራ ነው፣ ቆንጆ ነው፣ ሁሉ ነገር ሲሪየስ ነው ትላላችሁ። ወለዮች እንግዲህ ሸበረቅረቅ እያደረጋችሁ ኮሜንቱን ኢኩሪየን አብሽር ይበሏት ማለት ነው። ምንም አይደለም። አንተ ብትሄድ አሁንም ሌላ ይመጣል። በቃ አለቀ። ይሄና ይሄ ነው። ሀባይቦች ዛሬ ይህን ያክል ካልኳቸው ይበቃኛል። አብራችሁ ለነበራችሁ ከልብ አመሰግናለሁ። ባይ ባይ።